መጠቀም እንደምንችል እንማማራለን። ከዚህ ጋር የምታዩቸው የተለያዩ የአማረኛ ቃላቶች አሉ። ሰው እነዚህን የአማረኛ ቃላቶች እንዴት ወደ እንግሊዝኛ ቀይረን በቀላሉ መጠቀም፣ ማንበብ፣ መጻፍ እንችላለን የሚል ትምህርት ወይም ቪዲዮ እንማማራለን። ከዚህ ጋር ከእርሱ ላይም እንደምታዩት ምን ይለናል? አማረኛ በእንግሊዝኛ ስልክ ላይ ማውራት ይላል ሰው ስልክ ላይ የአማርኛ ቃላቶችን ወደ እንግሊዘኛ ቀይረን ወይም ተክተን ለመጠቀም ብንፈልግ እንዴት በቀላሉ መጠቀም እንዲሁም ደግሞ ማንበብ መጻፍ እንችላለን የሚለውን በተረጋጋ ሁኔታ እያንዳንዱን የምናይ ይሆናል። አብራችኙ ነው። ኦኬ፣ ወደ መጀመሪያው ስንሄድ ወይም ደግሞ ከመጀመሪያው ላይ ስንጀምር አማርኛው አማርኛ ለምችሉ ልጆች ምን ይላል የእኔ ስልክ ነው ይላል። የአማርኛው ማለት ነው ሰው የእኔ ስልክ ነው ብላችሁ በአማረኛ ለመጻፍ ብትፈልጉ እንዴት በቀላሉ ያለምንም ስፕሊንግ ችግር መጻፍ እንችላለን የሚለውን ስናይ ከኛ የሚጠበቀው ያንዳንዱን የእንግሊዝኛ አልፋቤቶች በአማረኛ እንዴት ተተክተው ይነበባሉ እንዲሁም ደግሞ የአናባቢና የተነባቢ ድምፆችን ልዩነትና አንድነት መለየት ወይም ማወቅ ብቻ ነው ማለት ነው። ኦኬ የመጀመሪያውን ስናየው የመጀመሪያው የእንግሊዝኛ አልፋቤት እንደምታዩት ዋይ ነች። ከዛ ኢ ነች። ኢ ሶ ዋይ ኢ እንደምን ይነበባል? እንደ ኤ እናነባዋለን። እንደ ኤ ወይም ደግሞ የ የሚል ድምፅ ይኖረዋል ማለት ነው። ኦኬ ከዛ ኤን ኢ ደግሞ ማንን ይተካል? ኔን ይተካል። ወይም ደግሞ እንደ ኔ ይነበባል። እንደ ኔ። ኦኬ ከዛ በአንድ ላይ ስናነብ ምን ይሆናል? የኔ የኔ ብለን እናነባዋለን። ከዚህ ላይም እንደምታዩት የኔ የሚል ቃል ነው ያለው። ኦኬ ከዛ ሁለተኛው ደግሞ ምን ይላል? ኤስ አይ እንደምን ይነበባል? እንደ ስ እናነባዋለን። ኤል ኬ ደግሞ እንደምን ይነበባል? ኤል ለብቻው፣ ኤል ኬ ሳይሆን ኤል ለብቻው እንደል ማንበብ፣ እንደ ል። ምክንያቱም አብዛኛው ሳድስ ፊደሎች አናባቢ ወይም ደግሞ ቫውል የሚባል ነገር ስለማያስከትለው ማለት ነው። አብዛኛውን ጊዜ ሰው ኤልን ል ብለን ማንበብ ኬን ደግሞ እንደ ክ እናነባዋለን። በአንድ ላይ ስናነበው ስ ል ክ ስልክ፣ ስልክ ብለን ማንበብ። ከዛ ወደዝኛው ስንሄድ ኤንኤ ነ ተብሎ ይነበባል፣ ወይም ደግሞ ነ የሚል ድምጽ ይኖረዋል። ደብሊው ለብቻው እንደው ይነበባል። አንድ ላይ ሲነበብ ነ ኡ ነው ይላል። እስኪ ሙሉ እናንበው። የኔ ስልክ ነው። የኔ ስልክ ነው ብዬ በቀላሉ ማንበብ ቻልኩ ማለት ነው። አማርኛውም እንደምታዩት የኔ ስልክ ነው ይላል። ኦኬ ወደ ሁለተኛው ስንሄድ ወደ ሁለተኛው ስነድ፣ ሁለተኛው ምን ይላል? ኢን እንደምናነባታለን፣ እንደ እ ትነበባለች? እንደ እ ከዛ ኤን ኤ እንደ ናይ ይነበባል ና። እሺ ቲ ኢ ደግሞ እንደ ቴ፣ በአንድ ላይ ስናነበው እ ና ቴ እናቴ፣ እናቴ ይላል። ከዛ ወደዚኛው ስንሄድ፣ ኤስኢን እንደ ሰማንበብ፣ ኤልኤን ላ የሚል ድምፅ ይኖረዋል። ኤምን ደግሞ እንደ ምን እናነበዋለን። በአንድ ላይ ሲነበብ ሰ ላ ም ሰላም ይላል። ሙሉ ሲነበብ እናቴ ሰላም እናቴ ሰላም ይላል። ከዚህ ጋም እናቴ ሰላም ይላል ማለት ነው። ኦኬ ሶስተኛውስ ምን ይላል? ኤስ አይ እንደማን ይነበባል? ብያቸዋለሁ። እንደስ ማንበብ እንደስ። እሺ ኤል ለብቻው ደግሞ ል ብለን ማንበብ ል። ኦኬ ከዛ ኬ ለብቻው እንደ ክ ይነበባል እሺ። sh sh እንደ sh ማንበብ እንደ okay። sh ኦኬ በአንድ ላይ ሲነበብ ስ ል ክ ሽ ስልክሽ ስልክሽ ይላል። ይሄስ ምን ይላል? y e እንደ የ ማንበብ ቲን ደግሞ እንደ ት እሺ። የንና ትን በአንድ ላይ ስናነባቸው የት የት የት ይላል። ኦኬ ወደዚህኛው ስኔድ ኤ እንደ አ ኤልኢ ደግሞ እንደ ለ ማንበብ አንድ ላይ አ ለ አለ ብዬ አነባዋለሁ። ሙሉን ሳነበው ስልክሽ የት አለ፣ ስልክሽ የት አለ ተብሎ ይነበባል ማለት ነው። ኦኬ እንቀጥል። ወደዚኛው ስኔድ በተመሳሳይ ከዚህ ጋር ለሴት ጾታ ሲሆን ነው። ከዚህ ጋር ደግሞ ለወንድ ማለት ነው። እሺ በተመሳሳይ ኤስ አይ ስ ተብሎ ይነበባል። ኤልን እንደ ል ማንበብ ኬን እንደ ክ ኦኬ። ኤችን እንደምን ማንበብ እንደ ህ ኤንን እንደ ን በአንድ ላይ ስ ል ክ ህ ን ስልክህን፣ ስልክህን። እሺ ይስ ምን ይላል? ኤስ አይ እንደማን ይነበባል ብለናል? እንደ ስም ማንበብ። እሺ፣ ቲኢን ደግሞ እንደ ጠ እንደ ጠ። ከዚህ ጋር ምትዙሊ ነገር በኮመንት ሴክሽንም በተደጋጋሚ ስጠይቁ የነበረ ተንና ጠ ተመሳሳይ ድምጽ ነው ያላቸው። ተም ቲኢ ተብሎ ነው የሚነበብ፣ ጠም ማን ተብሎ ነው የሚነበብ፣ ቲኢ ተብሎ ነው የሚነበብ። ስለዚህ ጠንና ተን በተመሳሳይ መያዝ ይኖርባቸዋል ማለት ነው። ኦኬ ተመሳሳይ ድምፅ ነው ያላቸው። ጥም ቲኢ ተብሎ ነው የሚጻፍ። እንደገን ተንም ስንጽፈው ቲኢ ተብሎ ነው የሚጻፍ። ተመሳሳይ ነው ማለት ነው። ኦኬ፣ ከዛ ጂኤን ደግሞ እንደኝ ይነበባል። እንደኝ። ኦኬ፣ በአንድ ላይ ስናነባው ስጠኝ፣ ስጠኝ፣ ስጠኝ። ሙሉ ሲነበብ ስልክህን ስጠኝ፣ ስልክህን ስጠኝ ብያ ነባዋለሁ ኦኬ ይስ ምን ይላል በተመሳሳይ ኤስ አይ እንደ ሲ ይነበባል ብለናል። ኤልን እንደ ል ማንበብ። ኬ እንደምን ይነበባል? እንደ ክ ኤች እንደ ህ በአንድ ላይ ስ ል ክ ህ ስልክህ ይላል። ከዛ ወደዝኛው ስንሄድ ኤንኢን እንደ ነ ማንበብ። ደብሊው እንደ ዊ ይነበባል ብለናል። በአንድ ላይ ነ ው ነው ይላል። ኦኬ ሙሉ ሲነበብ ስልክህ ነው ስልክህ ነው ተብሎ ይነበባል ማለት ነው። እሺ ወደዚህኛው ስንሄድ ኛውስ ምን ይላል? ኤምኤ እንደማ እናነባዋለን እንደማ እንደማ ኤንን እንደን በአንድ ላይ ማ ን ማን ይላል። ኦኬ ወደዚኛው ስንሄድ ኤል አይ እንደ ል ቢኢ እንደ በ ኤል እንደ ል በአንድ ላይ ል በ ል ልበል ልበል። ሙሉ ሲነበው ማን ልበል ማን ልበል ብዬ አነባዋለሁ። ኦኬ፣ ይህን በዚህ ካዬን ወደ ቀጣዩ ስንሄድ ይህስ ምን ይላል? ኤምኤ ኤምኤ እንደ ማ ማንበብ እሺ እንደገን ኤን አይን እንደን ኤንን ለብቻዋ እንደን እናነባዋለን። አሁን ከዚህ ጋር ሳድስ ፊደሎች ላይ አይን ማስገባትም አለማስገባትም ይችላል ይቻላል ማለት ነው። ደስ እንዳለን ነው። ለምን ስድስተኛ ፊደሎች ወይም ደግሞ ሳድስ ፊደሎች ቫውል ወይም ደግሞ አናባቢ አይከተላቸውም እና ብታስገቡም ባታስገቡም ችግር የለውም። ስለዚህ ኤን አይን እንደን ማንበብ እንደገን ኤንን ለብቻ አሁንም እንደ ን ነው የምናነበት። በተመሳሳይ ማለት ነው፣ ሶ በአንድ ላይ ማ ን ን ማንን ተብሎ ይነበባል። ወደዚኛው ስንሄድ ኤፍ ኢን እንደ እንደፈ ኤልን፣ ከዚ ጋር ኤል ኢ ኢ መጨመር አለባት። ኤል ኢን እንደ ለ፣ ጅን እንደ ግ፣ ኤችን እንደ ህ፣ በአንድ ላይ ፈ ለ ግ ህ ፈለክ ፈለክ። ሙሉ ሲነበብ ማንን ፈለክ ማንን ፈለክ ብያነባዋለሁ። ኦኬ፣ ወደ ሁለተኛው ስእድ በተመሳሳይ ኤምኤ ማ ነው ብያቸዋለሁ። ኤን አይን እንደ ን ማንበብ፣ ኤን ለብቻዋን በተመሳሳይ ን ብለን ማንበብ። በአንድ ላይ ማ ን ን ማንን ብዬ ማንበብ። ኦኬ፣ ከዛ ኤፍኢ እንደ ፌ ይነበባል ብለናል። ኤልኢ እንደ ለ ጅን እንደ ግ ማንበብ ኤስ ኤችን እንደ ሺ መልካም በአንድ ላይ ፈለ ግ ሽ ፈለግሽ ፈለግሽ ብሎ ሲነበብ ማንን ፈለግሽ ማንን ፈለግሽ ብያነባዋለሁ እሺ ይስ ምን ይላል ኤም ኤ ማ ነው ብለናል እሺ ኤን ን ነው እንደ ን የሚነበብ በአንድ ላይ ማ ን ማን ብያነባዋለሁ። እሺ ወደዚኛው ስል ኤንኢ እንደ ነ ኤች እንደ ህ በአንድ ላይ ነ ህ ነህ። ሙሉ ሲነበው ማን ነህ ማን ነህ ይላል። ኦኬ መልካም። እሺ ወደዚህኛው ስንሄድ ይህኛውስ ምን ይላል? ይህኛው ደግሞ ስል ኬ ነ ው ስልኬ ነው ስልኬ ነው ይላል ኦኬ በተመሳሳይ አማርኛውም ስልኬ ነው ነው የሚለው ኦኬ ወደዚህኛው ስንሄድ እኛውስ ምን ይላል እስኪና አንብበው አ ታ ና ግ ሪ ኝ ም አታናግርኝም አታናግርኝም ብያነባለሁ አማርኛውም በተመሳሳይ አታናግርኝም ይላል ማለት ነው ኦኬ ወደ መጨረሻው ስንሄድ የመጨረሻውስ ምን ይላል እስኪናንብበው አ ታ ና ግ ረ ኝ ም አታናግረኝም አታናግረኝም ይላል። ትንሽ ረዘም ይላል። አማረኛውን በተመሳሳይ አታናግረኝም ይላል። ኦኬ ሰው እንደዚህ እያደረግነን በቀላሉ አማረኛም በእንግሊዝኛ መጠቀም ማንበብ፣ መጻፍ እንችላለን ማለት ነው። የዛሬ ትምህርታችን ወይም ቪዲዮችን ይህንን ይመስል ነበር። ቀጣይ በሌላ ትምህርት ወይም ቪዲዮ እስከምንገናኝ በያላችሁበት ሰናይ ጊዜ ተመኘውላችሁ፣ ሰላም ሁኑ።